መዳም ከቤት ውጭ ልኝ ስትላት እችኛዋ ልጅ ኢትዮጵያዊናት ምን እንዳለቻት ለመዳም ምን አይነት ምላሽ እንደሰጠቻት ብዙ ጊዜ እኛ ኢትዮጵያኖች በጣም እንፈራለን። ከመፍራታችንም እንንቀጠቀጣለን። አብዛኞቻችን፣ ለምን ቋንቋ ስለማናቅ። እቺ ግን ቋንቋ ሳታቅ በአማርኛ እንዴት እንዳደረገቻት ለመዳም፣ እንዴት እንዳሳፈረቻት፣ እንዴት ልክ ልኳን እንደነገረቻት ብዙዎቻቸውን የምትማሩበት ይሆናል። ቪዲዮ ለብዙ እህቶች እንዲደርስ በላይክ ጀምሩት እላችኋለሁ። የሷን ሁሉም ቪዲዮ አስገባላችኋለሁ። እስከ መጨረሻ ተከታትላችሁ ተማሩበት። አመሰግናለሁ። ሽሊ ሰማንት የላ ርከብ ሲያረ በወዲሽ ፋጥማ አልሄድም። እኔ ፋጥማ ስትመጣ ፋጥማ ትደውል። ከደወልክ በኋላ ሶፊ

ልጅቷን ያለማድነቅ አይቻልም ማለት ነው። ብዙ ጊዜ እንደዚህ መናገር አንችልም። አሁን እቺ ልጅ አረብኛ አትችልም፣ ነገር ግን ኢትዮጵያ መግባት አትፈልግም። ኢትዮጵያ ከኢትዮጵያ ስንወጣ ስንት ብርን አውጥተን እንደምንወጣ ሁላችንም እናውቃለን። አንዳንዶቹ ግን ድፍረት ስለሌላቸው ብቻ ቀጥታ ኢትዮጵያ ይሄዳሉ ማለት ነው። እነሱ አሁን ለምሳሌ አንቺ ስራ አወቅሽም አላወቅሽም አረቡ ካልወደደሽ ቢሮ ነው ሊመልስሽ የሚገባው እንጂ የማሳፈር አቅም የለውም። ለምሳሌ አሁን ዱባይም ሆነ ሳውዲ አረቢያ ምንም አይነት ጥፋት ካላጠፋችሁ በግድ ከዚያ ሀገር ውጡ የሚላችሁ ሕግ የለም እና እነሱ ካልፈለጉ የእነሱ ኪሳራ ነው። አያገባቸው፣ እናንተ አያገባችሁም። በምንም አይነት ይሁን በምንም አይነት ሁኔታ በምንም ሆነ እምቢ ነው ማለት አለባችሁ። በመኪና የትም ሊወስዷችሁ ሲሉ አንሄድም በቃ ማን ነው ማለት ቢሮ ደውሎ ሊያናግራችሁ ይገባል። አሁን እቺ ልጅ የት ነው የሚሄደው? እኔ አልሄድም በቃ ማለት ደላላዋ ናት ፋጥማ፣ እያያለች ምጠራት ደላላዋ ሳደውልልኝ ሰውዬው ነው ያመጣኝ፣ ሰውዬው ነው ለደላላዋ የሚያስረክባት። የትም አልሄድም ነው ግግም ያለችው። እኔ አድንቂያት አለሁኝ ማለት ነው ሁላችሁም ሁላችሁም አረብ ቤት ለመስራት መጥታችሁ ግዴታቸው ነው። አዲስ ሰራተኛ መርጠው መርጠው እኮ ነው የሚያመጧችሁ፣ ዝም ብለው አይደለም። ስራ እንደማታውቁ፣ አረብኛ እንደማታውቁ አውቀው እስካመጧችሁ ድረስ የምንም አይነት ኪሳራ እናንተ ላይ ሊደርስ አይገባም። አልፈልግም የትን ምን በቃ ደላላ ሊያወራ ምክንያቱም እናንተ ስትመጡ በመሀላችሁ አስተርጓሚ አለ ገብቷቸኋል። አረብ አይደለም የሚያመጣችሁ፣ ሀበሻ ነው አምጥቶ ለአረብ የሚሸጣቸው። አይደለም ድንገት አሳፍራችኋለሁ ምናም ፊጥ ቢል ሪፖርት ራሱ ወስዶ እንትን ቢላችሁ ለፖሊስ መናገር ትችላላችሁ። እዛ አስተርጓሚ አለ። በቃ ይሄ ነገር እኔም ደርሶብኛል፣ የዛሬ ስንት አመት አካባቢ እኔ አሁን ሳልፈልግ ነው የጠፋሁት። መጥፋት አልፈልግም ነበረ፣ ቢሮ ላይ ሆኜ ሪፖርት ላይ ሆኜ ራሱ አልፈልግም መሳፈር አልፈልግም ማለት ይችል ነበር። አልተሳፈርኩም ግን ጠፋው። በሚያሳፍሩኝ ቀን ማለት ነው። ግን ከተማርኩ ነው እኔ ከተማርኩት ነው የማካፍላችሁ። ማለት እኔ ካሳለፍኳቸው ነገሮች የጠቀሙኝን የጎዱኝ ነገሮች ናቸው የማካፍላችሁ እዚ ጋር ማለት ነው። እና ምንም አይነት ጥፋት እስካልሰራችሁ ድረስ እናንተ ብሎክ፣ ካንስል፣ ማሳፈር ማድረግ አይችሉም። የኛ ችግር ነው። እኛ ያለመናገራችን ችግር እኛ ብዙ ጊዜ ኢትዮጵያኖች እንባ ነው የሚቀድመን። አሁን እቺ ልጅ አማርኛ እንኳን በስርዓት አትችልም፣ ምክንያቱም ሁለተኛ ቋንቋ ነው። ቢሆንም ግን በድፍረት አላለቀሰችም። ልክ ልኳን ነው የነገረቻት። ገብቷችኋል። በመጨረሻ ምን አለች? መኔ አለቻት። እንግሊዝኛ ባታውቅም መኔ ምናም ስትል የአንቺ መኔን አልፈልግም፣ እንድትሄጂ ብቻ ነው የምፈልገው ስትላት፣ የት ነው መሄደው? ደላላዋ ትደውልልኝ ከዚህ ቤት እወጣለሁ እያለዛ ደግሞ አልወጣም አለቻት። ምክንያቱም አንዳንዴ በቃ እናንተ ሳታውቁ ትኬት ቆርጠው ምናምን ወስደው ይጥሏችኋል። ኦኬ። እሷ ደግሞ ይመስለኛል የደረሰባት ነገር አለ ቢሮ ላይ ምንድን ነው የደረሰባት ነገር? አሁን ብዙ ጊዜ ይደበድባሉ ቢሮዎች። እናንተ ያለ ጥፋታችሁ እንኳን አረቦቹ ሳይወዳችሁ ቀርተው የላ ሂጂ ምናምን ይሏችሁና ሻንጣቸውን ያሸክፉና ይወስዷቸዋል አይደል? ከዛ ምንድን ነው የሚሉ መስራት አትፈልግም ምናምን ነው የሚሉት አረቦቹ። እናንተ እኮ ፈግታችኋል። ከዛ ቢሮዎቹ አረቦቹ ፊት ለፊት ነው የሚደበድቧቸው። እሷ አሁን አንደኛ የት እንደሚወስዱኝ አላቅም፣ ግዴታ ማወቅ ስላለባት ነው ደለላዋ ትደውልልኝ አለችው። ሁለተኛ ደግሞ ወይም ትኬት ቆርጠው ቢሮ ሪፖርት ላይ ሊጥልኝ ይሆናል ብላም አስባም ሊሆን ይችላል። በሶስተኛ ደረጃ ደግሞ ከዛ ቤት ሳትወጣ ችግሩ የማን እንደሆነ የመዳም ነው ወይ ሰራተኛዋ ቢሮዎች እንዲያውቁ ትፈልጋለች። ምክንያቱም ቢሮዎች እኮ አንዳንዴ ምን ያደርጋሉ፣ እዛ እናንተ 50 ሺ ብር 60 ሺ ብር ከፍላችሁ መጥታችሁ እንደገና ስራ አጣችሁ ደግሞ ስትቀመጡ ልሳፈር እንኳን ስትሏቸው 60 ሺህ ብር 80 ሺህ ብር አምጭና እናሳፍርሻለን ነው ብለው የሚናገሩት ማለት ነው። ገብቷቸዋል። እሷ አሁን ብልህ ናት ልጅቷ። በቃ የቋንቋ አለማወቅ ነው እንጂ ብልህ ናት ልጅቷ። በቃ ኑሮ ያስተማራት ልጅ ናት። እናንተም ከዚች ልጅ ብዙ ነገር ትማራላችሁ፣ ድፍረት ትማራላችሁ በዋነኝነት ብዬ ስላሰብኩ ነው ያመጣዋት ማለት ነው እና ይሄን ቻናል ብዙ ጊዜ ለእናንተ የሚጠቅም የሚጠቅም ነገር ነው የሚያመጣው ስለዚህ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሁኑ ለሌላ አዳዲስ እህቶች አሁን ምንም የማያውቁ እህቶች አሉ እቺ ልጅ አሁን በእድሜን ከፍ ስላለች ምናምን ሊሆን ይችላል ግን ገና አስራ ስምንት አመት ያለው ናቸው አስራ ስድስት ቤቶች ምንም የማያውቁ ድንብ በቃ መዳሞች ሲናገሯቸው ድንብርብራቸው የሚወጣ እህቶች አሉ ይህን ቪዲዮ ሼር ብታደርጉላቸው ራሳቸው ማስከበር ይችላሉ መብትና ግዴታቸውን ማስከበር ይችላሉ፣ ማለት ነው ውዶቼ። ብዙ ጊዜ እኛ አሁን ሀበሾች መብትና ግዴታችን ለይተን አናቅም። በቃ ሁሌም እነሱ ነው ኮንትሮል የሚያደርጉን፣ ሪሞታችን እነሱ ናቸው። ሰው ቤት ነው ምንሰራው አይኖ አዎ፣ እነሱ ያዘዙን ነው ምንሰራው። ነገር ግን አንዳንዴ ድንበር ሲያልፉብን እኛ ዝም ልንላቸው አይገባም። ቢያንስ እንኳን መናገር ቢያቅተን፣ በአክት ማሳወቅ አለብን የሆነ ማክሮፍ ምናምን ነገር በዛ እንዲያቁ ማድረግ መቻል አለብን፣ እላችኋለሁኝ እሱ አሁን ልጅቷን አለማድነቅ አይቻልም። በጣም ጎበዝ ናት፣ ጠንካራ ናት። እንደው ይሄ ቪዲዮ ሼር አድርጋችሁላት ብትሰባውን በጣም ደስ ይለኛል። አድናቂዋ ነኝ። በቃ በርቱ፣ ጠንክሩ በስደት አላችሁ እንሻላህ አትፍሩ። ምንም የሚያስፈራ ነገር የለም። ብዙዎቻችሁ አሁን ትፈራላችሁ ከወሬው አንጻር ሚዲያ ላይ ከሚናፈሰው ነገር፣ ግን እንደሚወራው አይደለም። የራሳችን ስህተትና ሽንፈት ነው እንጂ እንደሚወራው አይደለም እላችኋለሁ። ውዶቼ በጣም ወዳችኋለሁ፣ አከብራችኋለሁ። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ደናደሩልኝ።